እኔ እኮ ምንም ነገር አልገረመኝም። እኔ ይሄ የገረመኝ ነገር አንድ አለ። በጣም ነው የተገረምኩት። ማለት ብሩኬ እንደዚህ ጭፈራ ይችላል ማለት ነው። ብስማም በቃ አንደኛ ነው። አንደኛ ከሱ ባሻገር ግን የልጅቷ ፈገግታ ፈገግታ አይታችሁ ልኛ ውዶቼ፣ ፈገግታ ሰላም፣ ጤና ይስጥልኝ። ውድ የተከበራችሁ የቻናል የተከታታይ ሰላማችሁ ዛልኝ። በያላችሁበት ላይክ፣ ሼር አድርጉ። ለቤቱ አዲስ ገብራችሁ ቤተሰብ ሁሉ እንፈተፍታለን፣ እንስቃለን፣ እንጫወታለን ትላላችሁ እና እንግዲህ የወንድም ሰርግ ወይንም የእህት ሰርግን ማድመቅ በጣም መልካም ነው። ያው ቤተሰብ መሀል ተገኝቶ እንደዚህ መጨፈር ማለት ነው። ነገር ግን በብሩኬ አይናፋርነት አይና በቃ በዛ ላይ ደግሞ የእሱ ጭፈራ ምናምን ነገር ተጨምሮበት አይናፋርነቱን ይዞታል። ለየት ያለ ችሎታ አለው ግን አይናፋርነት ይዞታል። ብሩኬን የምትሳደቡ ጋጠ ወጦች እኔ በጣም ነው የሚገርመኝ። እግዚአብሔርን ነው ምላችሁ። እኔ ከብሩኬ የተረዳሁት ነገር በጣም አይናፋር እንደሆነ ነው። የምሬን ነው ምላችሁ። እሷ ግን ልጅቷ ግን አብራ ያለች ሙዜ በቃ ትኮረ ብላ ነው የምታየው። ፈገግታዋ ምናምን ይለያል። አንተ ሊመስጠኛል የእሷ እይታ የእሷ እይታ እኔ እንዳነበብኩትኝ ከሆነ ውዶቼ፣ አንተ ሸበላ ተመችተኛል ምናምን ነገር ምን አለን እናንተ። ተጋብተን በዚህ ፈገግቴ አብረን ብንጨፍር ይመስላል። እንደዛ ያስመስላል ፈገግታዋ ማለት ነው። ውዶቼ ይሄ እናትዬ፣ አረ እናቱ፣ እናቱ አረጋጁ፣ አረጋጁ። ይችን የመሰለኝ ልዕልቷ ቀዳማዊት ብለን የሰየምናት ልዕልቷ ቅማሟ ማለት ነው። ቅማሟ ወጥ እኮ ያለምንም ማጣፈጫ እሷ እሷ ውሃው ላይ ሽሮ በጥብጣ ብትሰጠን ይጣፍጣል። ቅማም ስለሆነ ማለት ነው። ታያለሽ። እና ብዙም ትኩረት አታብዥበት። ልዩ ሀይል አፋር ነው። አይን አፋር ነው። እንኳን እንደዛ አይን በስቶበት ማለት ነው። እና ሌላው ነገር ደግሞ እንጠብቃለን። ሀይሚና ብሩክ የተጋብተው እንደዚ ሲጨፍሩ ለማየት ያብቃን። እኔ እኮ እነሱ ሳይጋቡ አላገባም ያልኩበት ዋና ምክንያት አለኝ። ውዶቼ ምን መሰላችሁ? እኔ ካገባሁኝ ልጅ ይወለዳል። ትኩረቴን ልጅ ላይ አደርጋለሁ። ምናምን ጊዜን ሁሉን ነገሬን ልጅ ግን ካልወለኩኝ ባልታላገባሁኝ ምናምን ነገር ማንም አይቆጣጠርኝም። ምን ይታወቃል? የፈጣሪ ስራ ምናልባት ስ ተያየ የሚል ህይወት አጋር ሊገጥመኝ ይችላል። አስቡት እንግዲህ የባል ትዕዛዝ መከበር ግዴታ ነው እንግዲህ እና ያኔ እሱ ከከለከለኝ ስልኬን ተዋለሁ። እነሱን ማየት መከታተል አቆማለሁ ማለት ነው። ስለዚህ በነፃነት ማንም ሳይከለክለኝ ማንም ሳይሻማኝ እነሱ አገብተው ቃስብዬ ምናምን ዘጠና ዓመትን ቢሆነኝ አገባለሁ ውዶቼ፣ ዋናው ምን መሰላችሁ? ጨላ ነው ገንዘብ ውዶቼ፣ ገንዘብ ካለ በሰማይ መንገድ አለ። ምክንያቱም አሁን ላይ አሁን ላይ አብዛኞቹ ወንዶች ገንዘብ አለሽ ከሌለሽ ማንም አይፈልግሽም ነው የሚልሽ ተብላችሁ አታውቁም? እኔ ብዙ ቦታ ላይ ስላየሁኝ ስላየሁኝ ነው ማዋራው ማለት ነው ውዶቼ፣ ብዙ ብዙ ታሪካቸውን የሚነግሩኝ ሰዎች አሉ፣ እና ከዛ አንጣር ነው እንደዚህ በኮንፊደንስ የማዋረው። ስለዚህ ማለት የምፈልገው ነገር በስተመጨረሻ ብዙም ትኩረት አታብዙበት። ለልጁ ላይክ ሼር አድርጉ።